በከውኑ ተሰፍራው ዘላለም ይውረዱ በሞላሁ መጠጊያ በማይጠናው ሆዱ በአልባ አስሓባ በሴቱ በወንዱ በታቢዑ ሁሉ ዲኑም በሚወዱን ቢዓደድ ላሽያን እየተጀደዱ ነፍሴ እንተይበሉልኝ ጌቶች። ሰበረች ልጓሟን በከውኑ የሞላ ተሸክማ ነውሯን ተምልጃ ሳትወጣን አሳንሳ ቀጥሯን ማን በነገረልኝ ጥርክረክ መሆኗን ናባሮማኒዞ ባሰረልኝ እግሯን ይሄ ልተው ባሉት ተቆጨለው ሞይ ሸኾች እጀን ያዙኝ ይላችሁ የለ ሞይ ነዋኛ ለኋለ ልኩን ያቀዋሎይ አዟሪት ያለበት በሐራ አቅም ወይ ኪታብ ዘረጋሰን ሐርፉን ያቀዋሉ ወይ ልጅ ኪታብ ሲያበላሽ አባዝም ይላሉ ወይ እናንተን ለመጥራት ናህለሁኝም አዴን ብታዘይነው ነፍሴን ተፍቅላይ ሳትወጠን ይህም መተንፈሴን ሸዳ ነስባሳለኝ የሆሎ መድረሴ ውድ ማስደፈሩና አየሁት በራሴ ፈቃድ አድርጉልኝ ትናገር መላሴ ወባሪካ ምናልባት ቢለቀኝ የቀልብ የነጃሳ አነስቲ ለበረከው መንታሎች ላንሳ ዚክራቸው ይገላል ያዳር እንጠማሳ ወዳጃቸው በቀብረ የለበት ወቀሳ ነገም እነሱ ጋር አብሮ ነው ሲነሳ ሰላምታ በሉልኝ እንዲያም ፊት ወደዶች ጋሻጅ አብሮቹን ሰይድ አቡበክርን ያናንገፋውን ዑመሩል ፋሩቅን መልኩም ያምረውን ሰይድ ዑስማንን ቸሩን ቁርአኑን የሑሰይንን አባት መርፉን ዝሆኑን ጃዕፈሩ ጠያርን ሳዕዲ ሳዒድን ጌታው ሙጦምጥምን ሰይፉን ካሊድን ዕያትና ዓባስ ደጀዋን ፈትሩንን ያኔ ዑመር ልጃ አቡበክርን

ብዙ ዓመት ተዋግተው ሻም እንከፈቱና ታበቆ በላይ ዐምር ብን ልዓስቆ ተሾሙ ጠቅላይ ሰንጋ ተጫነና ደጋጋም በላይ ሚስራ ኮለኰሎ ሁነዋንዲ ላይ ሚስራ እንከፈቱና ወደ ቀርብ ዘምተው ሌቱንም ቀኑንም ኢላ ማሻአላ ብዙ ዓመት ተዋግተው ሰት ዘጠኝ ስ

በስጭታ በዙ ለመሄድ ጠደፎ አምረ ምን አልዓስሪ እንኳን ሂደው ተደናፎ ምን ነው ወይ ብለው ለፈለፉ ሳይፋችን ሰንጋችን መቼ ደነፈፉ የነፈፉ ለማዳቸው ቢቀር ሁሉም አኮረፉ ተዛ ሰይድ አምሮ የዛ ሁላ ዋና አሁን አቀላት ፈወረ ቀጣፉና በማህተመ ፈረማ ረጉና ሳሊምም ይባል ሰው መረጡና ጀግና ዑመር ጀበ አምረ ዘንዲያ ተላከ መዲና እነ ዑመር ዘንዲያ ተላከ መዲና። አምር የከተሙትን ፊርማውን አይቼው፣ ሌት ቀን ይገርመኛል ታሪኩ ስራቸው። የአስሓቦች ስራን እንኳን ይሁላቸው፣ አዱንያን ያስረሳል አንዳንዱ ሰዋቸው። ምን ነው ፊዲያ በሆንኩ ጅስሜ ለጅስማቸው፣ አድምጠይ ልንገርህ አንተ ወዳጃቸው፣ ጌትየው ሊያደርግህ ያዘል አስሓባቸው

አቡበክር ጋር ሻማ ያለውን የከውኑን ጨረቃ የጀነቱን ወይን የሙጃሂድ ወይ ስንቅ የሚሆነውን ወደኛ ታስቡ ክፉ ማላየን በዱዓችሁ በርከት በነብያችን ብንማስን እንኳ ለይልና ቀኑን የቀልባችን ሁኗ ለሙራዳችን ህርንበት አገሩን ሸርቅና ሸርቀና ገርቡን ከተማ ገርቤቱን ቆላደጋውን ደጋውን በበራሃ ቢሆን ወጅሃል ባህራይን በሚስራ በስከንደር አንድ ማልቀረን እስከንደር ላይ ብቻ ስፋቱን ትተን አስራ ሁለት ሺህ ፉሉሃ ገኝን የሁላ ሁኖታ በቃ ኋላማ አመጣንና ብናርፍ በሚስራ ከተማ እርፍን በልብ ብለን ና አዋጅ ብናሰማ የቤት ልጁ ሁላ ነስ በሱ ተማማ ይበሳጩ ጀመር ለስበሳቸውማ እንጉርጉሮ ሆኖ ወዶ እንደተቀማ ተቀማ አወይን ጫን ብለው አይነግሮ ይለኔማ ሑርመትና ሓያ ያዛቸው ስማማ ቁርአን እንዲያላቸው በይናሁም ሩሐማ ግን ይተግዛሉ ግንባሬን ሲያውማ እንደ ልጃ ገረድ እንዳይነቁልማ በአንድ ላይ መክራችሁ ቀልጠፋ አድርጋችሁ ወደምንዘምትበት ምንዘምትበት መላ በሉንማ። ሰንጎቻችን ውሃን አንጠጣም አሉ ጥሬም የበሰለን አታሽትቱና አሉ። እንደው እንጮኻለን እስቲ ነጋ ለይሉ የሙራዳችንን ያውቀዋል ጀሊሉ። ምናው ብንላቸው ሁሉም ደምደም አሉ ጋሻ ጦር ሰይፋቸው እንደዘዋል ንሽፋፍ ብንዶለው አልገባልና ለነቀየ ይውላል እንዴት ተንጋለለ ተልብሱ እየወጣ ልቡ እየዋለለ ምን ሆንክ ብንለው ደማለ ደማለ በሊሳን አልሓሉ ነቃወሄን ሲለን ተዛ እንደምን አርገን እኛም ሶብራለን አሕዋላችን አንጡ የሰው ደም እያለን ቆይ ትንቄት ብንለው እንደብደት ከጅለን ቃን እያባሳጨ ፍቅር ከለከለን ላይለ እያስጨነቀ በገደ ሊድወለን አሕዋል እንደ ልጅ ነው የልቡን እንደ መንግስትም ነው ቢፈልጠን ቢቆርጠን ወይ አስሮ ወህኔን እንደ ያስገምጠን ወደ እንዘምትበት ቶሎ መላበህሉን ነቢ ረውጣ ላይ ዱዓ አድረጉልን። ደጋግማችሁ ጊዜ በጣም ሰለሙልን። አትርሷቸው አሕመድ በላችሁ በሉልን ዱዓችሁ ነው ለእኛ ቅልጥም የሚሆነን፣ ጥሪያችሁ የሰማ ለእኛ ምናውቃለን። ዓምር ብን ልዓስ እኮን ይህን ከተበና ሻምበሎቹን ጠርተው አነበቡትና፣ ለሳሊም ተዛሎ ትንካይ ይዘህ ሂድ መዲና ከተማን፣ እነ ዑመር ዘንድ የደረስክ ጊዜ ንነቢ መስጅዲ

ይሄንን አሉና ግመል አመጡለት፣ ቀልጣፋ በራሪን ማደክም ቀሌት እነሱም ታጠቀና መጣ ሁኖ በንገት በጎኗ ሆኑና እነሱ ላይ አወጡት አምቦ ልክዱላ ወረቀቱን ሰጡት እነሱም ተቀምሎ ተቀብሎ እንጀወን ሰመወት ከዛ ጀወን አርገው ግመሊቷ አንገት አደራህን አሉ ይኑርብህ ንቃት ታውቀዋለህና የኩፋርን ክደት ለኛል አልተመለሰን እንኳ ላንድ ቅንጣት ሰይፍህም ዘዘው ወሷንም ቆልኩላት በሩቁ ይሸሻል ያየህ ጊዜ ጥላት አትረፍ ቀኑን ብቻ ሲቀርሶላት ሶላት በረሃም አትፍራን አቧራ ትኩሳት ሆዴን አይራበው አይቅረብህ ጥማት በአዱኒያ ባኼራ ይጠብቅህ ተሳት በሁለቱም አገር ና ያገኝህ ልፋት

ለጥቀው አንገቱን ጎንበስ አርገው ሳሟት እንደ ማለቃቀስ እንደ መሰናበት ሆድ እንደ መናሸርን እንደ ወላድ አንጀት የቤት ልጅም ሁሉ ዙሪያውን ከበቡት። ንያህን አጥርተህ ሀብሽር ሂድ እያሉት ዱዓም እያረጉን እያጠናከሩት የአሽኻላቸውን እያጨዋወቱ ታንበላህ መጠጠም ታልመጣህ እያሉት ቶሎ መለስ ብለህ መጠታላየን ናሳቢ ይገለናል ታሽኻላችን በፊት ይህንን እያሉት ዙሪያውን ሲሄዱ እያንጎራጎረ ገባ በመንገዱ ወባህር ካለይ ኦሆ ግመሉም ብሏል አትፍጠኝ ግስግሽ የነቢን አሽከሮችን አደራ ይዘሽ ቀውዩ ጌታችን ቀወውን ይስትሽ ቁልቁለት አትፍሪን ዲያገታ ያዝሽ ረማጫሸዋውን ቀዝቀዝ አርግልሽ በረሃም አትፍሪ ውርማውንም ጣሽ

ጦሩ ደረሰበት ወርደው ሊዳቀቁ ወይም ሰፊ ሜዳ ይዘው ሊጠበቁ ጎራ እንዳይዛቸው ያንሰንጋ ሲለቁ በሰፊው አውድማ እንዲህ ሊዋቁን ወሊላ ይጠሩን ዲራር ሲያይ ጊዜናን ጎራ ላይ ዘልቁ ናቧራ ባይኑ አየ ሲጤስ በሸለቁ እንዲሁ ሲያይ ጊዜ ለጥቆ ለጥቆ ናስር ሺ ጦራየ መድሩን

አንድ ሶስ መቶ ሹም እንደገደላለት፣ ተእሱም አምስት መቶንን አሽከር ገደሉበት። ወባሪካ እሱም መቶ ስርፋ በፊት አቆሰሉት። እንዲሁ ሲገፋ መቼም አዳከሙት። ተዛበዝ ተጀርባው የነባብራ ወጉት። ተሰንጋ ወደቀ ተነባብራው ያዙት። ሁለት መቶ አሽከር ጋሪ የፊትኛሰሩት ይቸው ተጌቴቶ የሙስጠፋ ጭፍራን እጅግ ትረታለች። ንቅሊሞን ተሻግራ ነጇም አይገመገም ልቧም ጠራ አይፈራ ሲባ ጎማ ስረው አስተላይ ጨምረው ጭነውት ነበረን በረጅም ሰንጋቸው ከዛ ያንን ሁሉ በጣጥሶ ጠፋቸው። ወለሰየድ ኻሊድ መጥቶ ነገራቸው። ለሰይድ ኻሊድ ተማርከው ሄዷአለ ፊት በጀመ በመጀመሪያ በሬሳ ሞልተነው መሬቱ እንደቻለ ዲራርም ሶስት መቶ ሹም እንደገደለ አተኛ ሶስት መቶ አሽከር ሞተ ኮበለለ ዲራርም በማምሲያጅ ዲነ ዶያስ መሰለ ያለ ስላሳ ጅስሙ ጭርሶ ቆሰለ ሁለት መቶ አሽከር ጋር ተማርኮ ቁጫለ ተዛ ወይ ጥቃቴ መገነን ያለ ሞላውም ተጭኖ ሄደ ኮበለለ ወባርካለ

ተዛ ይህም ብላ ጫነችና ሰንጋ ቶሎ በፍጥነት ብላለች። ለኻሊድ አንቱ የዲህም ባ የምጠብቁት ፍቃድ አድርጎልኝ ብቻ ያለ ዝመት እኔም ፍግም ልበለ ወደቀበት። ወንድሜን አጥቼ የለኝም ሐያት ካሊድ ብለው አለዋት፣ ፍቃድ ሰጠሁሽን እንዲት ተናግረሽኝ ምንም ቢልልሽ ንምትፈለጊውን አላህ ይቅጠምሽ። ግን ትቂት ጠብቂኝ ሰው ውስጥ ራፊዕ ሙሰየቦ ሁለት አበጋዞች አሁን ተጠሩና አንድ ሺ አስሓባን አስከተለው ጀግና ማረ ሄዷ አሏቸው። ቶሎ ፍጥኑና የድራርን ልኩን ታውቃላችሁናን። ግን አሁን እህቱ ኸውለት ወጣአችናን አብራችኋት ሁኑ። ናደራኢማና መንገዱን ስከዱንመሐል አርጓትን። እዛም ስትገባ ግቡ አብራችኋት በጣም ጠንክራችሁ ተጠባበቋት። ደግሞ እንደ ወንድማ ሙታ እንዳናጣት ከዛ በኋላማ ስንብ ታረጉ ሄዱ፣ ኮለኮሉ በደንቡ በደንቡ ተዛ እኮ ሲሄዱ ሰይፋቸውን መልጠው መንገስት ሲደርሱን አንዱን አሽከር መርጠው አሉት ጋልበህ ጊዜን ዘልቅህ ጎራው ላይ እኔ እና ነገረን እንደረሱበት ላይ ወዲያው ዋይቶ መጣ ጋልቦ በሰንጋ ላይ አላይቼ መጣሁ ጎዳጃ አይበት ተጎራ ወዲያ ፊት ነው የደረሱት። ግን ብዛታቸውን ባየው በእኔ እውቆት ሊሰብሩት ነው አልኩኝ። መሬቱን ጠቦት ወባሪከ አሎ አስሓቦቹ ደግ ሆነልን። እንግዲህ እንገስግስ መንገዱን ለቀን ተጓራ ወዳ ፊት በውርማው ጋልበን ተቀድመናቸው መንገዱን ይዘን ተወዳን መጣለን ረዳት መስለን ወይን ደፍጥና ሽውተታይ ሽውተላይ ዘንግተው ሲመጡን መሃል ሜዳ ላይ መሬቱ ይሆናል የታች ወደ ላይ ወባሪካላይ ይሄንን አሉና ጋልበው በውርማቸው ነጠባብ ስርፋ ላይ ደፍተው ጠበቋቸው። ያቺማ ወይዘሮ ያቸ ወንድ ኩያት ጅስማ ተለውጦ ሓሏ ተሰፍሮባት ሴት አንበሳ መስላ ለጇን የነኩባት በሰንጋ ደፈተች ሁለት ዛፎች ካሏት ተመንገዱ ዳርዳርን ደም እየጎጎታት ተዛ በዝም መሃል እንደተደፈጡ የነቢን አሽከሮች ይዘዋቸው መጡን እየተፋከሩን እየተሯሯጡ እየተሳደቡን እየገለመጡ ዲራርን ክፉኛን አስረው ጭነውታል። አንት እስላም እያሉ ከባው ይሰድቡታል። መራቃቸውን የምትፊሉበታል መቶ ስርፋ ደሞ ቆስሎ ቀርቆታል የቱ መገናኛ ዘመኑ ርቆታል ደሞም ይፈክራል ልክም ይዞታል ሲል ሰማችሁ ተዛን እግሬን እጅግ ሬና ሳስረው ማርከው ወሰዱኝ። ነጅ ስሜን አቆሰሉት ሰደቡኝ ይመቱኝ። ጥቃትም አትወዲት እንደለለኝ አፌ ድርቃለ ውሃውም ጠማኝ። እንዲ ሲቸግረኝ መላው ሲጠፋኝ የእናቴ ልጅቴ ምነው ባየሽኝ ወባሪካል ይወዲያላ ህያ ሞራድ ሆነለት ይህ ወፍራም ከርከሮ ይህ አሳማ ቀቃይ ይሄ ሴት ያኮራው ባገር ቤት ሰው መሳይ ገባሁን ይኸውለት ልገርፈው በጉባይ ሳላዘልቀው ላሉን ጀሃነም አፋፍላይ ይሄም ብላ ገባች እሳቱ ጋር ማላይከ ቷን የትላለው ሰው ይህች ሴት ናት ወይ ባህሩ ደፍርሶ ማበሉን ሲያማታ ወነስረኛም ሲበጥስ አንዳንዶን ሲፈታ ወኸውለት እዛ መሃል ቆማ ስታመርተው አንድ ጎበዛ የቼስ በሱ ሲያማታው፣ ድምጧን ከፍ አድርጋ ጠራቸው። ያንጋሜ የእናቴ ልጅ ነሆይ ሆይ የሞትከ ወንድሜ ወባሪ ወንድሟ መሆኗን አይኗ አይቶ ሆዶ አውቆ በጠራ ያላትን እንደ ሷ አርቆ አለችው ሀያትህ እንዲያለ በመሬት ጀርባ ላይ አልሶበርኩምና እዝህ መልካ ላይ ልሳመ ወንድሜ መጥቼ ጉንጭህ ላይ

ግመን ወሬን ታየሽ እዛ ውሆነሽ ጥኝ ምናልባት ብንጠርፍ ኋላ እንገናኝ ወባሪካላይ ላኪን ባንድኛችን መውት ቢፈረድ ነገ እንድንገናኝ። ሙስጦፋ ዘንድ መሬቱን ሰማውን ሲያፈርሰው ሶመድ አርዞል በይዛ ሜዲያን ጀምበሩ ስትነድ ትልቅ ያልነ ሁላን እዛ ሲዋረድ ውሃ ጥሞ ጠንቶ ኸልቁ ሲል ወይጉዲ

እዛ ላይ ተሳፍረን ፊርደውስ ስንሄድ ደስታው ሲቀድም እጮኛችን ዘንድ ሊቀበሉ ሲዘልቁል ደሞ መኸለድ ከተማው ሲናሽር መርገፉ ሲያረግድ አጀበ ያና አዳራሽ አልፎ በመላእክታ ጁንዲ እልፍኙ ሲገቡ መጠጡ ሲወርድ ፈልግኝ እናት ልጅ ተያዛ ዘንድ ባይ በተሰሳ የዑምሩ ገመድ እንገናኛለን ፍላቶ ሲበርድ ወባ ሪካለይ የዝህማ ጊዜ ባህሩ ተማታ ጀበጓሽ ሄደ የፈረሰ ማበሉ በረታ ጨርሶ ታረደ የሮመይሸፍታ አስሓቦቹ ፈጩት በቁም በቆጭተ ሙራዱን አገኘ ዚራሬት ዛለታ አልሐምዱ ልላሂ የሆነ ሆነና ኸውለት ወንድማ ጋር ተገናኘች ደህና ወባህሪካለይ